በጣም ያሳዝናል። የሀና አባት እንግዲህ እንደምታዩት በድንጋጤ ሀና ቤተሰቦቿም አገኘች የሚለውን በመስማት እንግዲህ ሆስፒታል ገብተዋል ማለት ነው ይኸውም እንግዲህ ሀና ቤት ሄዳ እንግዲህ ለሴትየዋን ሲጠይቋት የሐሴትን ፎቶ እንዲያሳዩት በመማፀኗ ፎቶውን ስታየው ነበር ማንነቷን የገለጸችላቸው። ወይዘሮ ሚላትም ተደንግጠው እንደሆነ አይተናል። ያን ነገር ሳጨርስ እንግዲህ በጥሪ ስለተደወለላት እየሮጤ ሮጤ ስትሄድ አባቷን ሆስፒታል ነው ያገኘቻቸው። አባቷም እንግዲህ ሲያስጨንቃቸው የነበረው ነገር የመስቀሉና የፎቶዋ ነገር፣ እንዴት ከኔ ቤት ተገብቶ ከመጽሐፌ ፎቶዋ ተወሰደ የሚለው ነገር እያሳሰባቸው ነበረ በዚህም ጭንቀት ብዛት እንግዲህ ዶክተሮች ብዙ እንዳይጨናነቁና እንዳያስቡ አስጠንቅቀዋት ነበር ሀናየን ሀና ግን ሰሞኑን የእሳቸውን በሽታ ወደ ጎን ብላ እረስታ እንግዲህ ወደ መስቀሉና ወደ ፎቶው ትኩረት አድርጋ እሳቸውን ዘወር ብላ ማዳመጥ አልቻለችም ነበር ሆኖም ግን ደረታቸው ላይ ተለጥፋ እየተንሰቀሰቀችው ለቅሶ እያወጡ እያስገቡ እንደዚህ ሁኜ በቃ ይቺ ልጅ ከቤተሰቦቿ ጋራ ሳላገናኛት መሄድ ነው ወይ እያሉ ሲጨናነቁ ነበር ለበሽታ የተዳረጉት። ሆኖም ገንዘቡ እየተሰባሰበ ቢሆንም አራት መቶ ሺህ እንደሚያስፈልጋቸው ከዚህ በፊት ተነግሯል። አሁን እንግዲህ ተምቹ የሚባለውን ሰውዬ እንዴት ትመለከቱት አላችሁ የምትሉ ኮመንታቶች አላችሁ። በራሴ አስተያየት ተምቹ መጀመሪያ ማንነቷን አስወስዶባት ነበር። ለገንዘብ ብሎ በቤቱ አምነው አስገብተውት እያበሉት እያጠጡት የዚህ አይነት መንገድ ምንም መስቀልነቱን ሳይሆን ምንድን ነው ትርጉሙ ብሎ ሳያስተውል መስቀሉንና ፎቶግራፉን አውቶ መስጠቱ፣ ሀና በቤት ውስጥ እዛ ደረጃ ላይ ደርሶ ባታገኘው ኑሮ ማንነቷን አስነጥቋት ነበር። ስለዚህ ጥቅመኛ ነው በዞሮ 30 ሺ ብሩን ቢ እንዲሰጥም እኔ በራሴ የመጀመሪያውን ነገር ማድረጉ ብቻ ስህተት ነው። ወደፊት ደግሞ እስኪ የሚናገረውን ነገር እያየን መፍረድ ይሻላል፣ ምለው ነው የምላችሁ። ሀና አሁን ትልቅ ጭንቀት ላይ ገብታለች። ወይዘሮ ሚላት ግራ ተጋብተዋል። ይቺ ልጅ ማነች የሚለው ጥያቄ ጭንቅላታቸው ላይ ጥያቄ ፈጥሮባቸው ፎቶውን አንስተው ተከትለዋት ሄደው ነበር። ሰላም እንድታሳይ ስትጠየቅ ሰላም ቤታቸው ወስዳቸው ነበር። ሆኖም ግን ቤታቸው ውስጥ ሳይሆኑ ሆስፒታል እንደሆኑ ሲያውቁ ግን መንቃት አለባቸው። አቶ ኖላዊ መናገር አለባቸው፣ ታሪኳን ወይም ከዚህ በፊት ያወሩትን ታሪክ ምናልባት ጆሮ ካረሳ ከመጀመሪያ እስከ መጨረሻ ስለ ሀና አውርተውት ነበረ። ሰላም ውደ ቻናሌ የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይ ላይክ እያደረጋችሁ የደወል ምልክቷን ተጫኑ። እንግዲህ ቀጣይ ኖላዊ ሀናን ይዘንላችሁ መተናል። ሀና ሰሞኑን በጣም የተጨናነቀች ባለችበት ሰዓት ወይዘሮ ባዩሽ እንግዲህ ማንነቷን ልታስነጥቃት በገንዘብ እንግዲህ እየተባባለች ትገኝ ነበር። እርግብም አይኗን በጨዋጥ ባፈጠጥ ብላ ልጅ ነኝ ብላ ጭራሽ እያቆላመጠች ቤታቸው ሽር ጉድ ትላለች። ሆኖም ግን ይህ ያልተዋጥላት ሀና እንቅልፍ ነስቷታል። ምክንያቱም መጀመሪያ አንገት ሀብሉን በማየቷ ነበረ። ከዛ በኋላ ደግሞ ጭራሽ ፎቶውንም ፍለጋ ገብታለች። እንዴት ሊሆን ይሄ ቻለ? ታሪኳ ከኔ ጋ እንደተመሳሰለ እንዴት ተመሳሰለ የሚለው ነገር አላስቀምጣት አለ። ቤትም ሂዳ ስትፈልገው ስታጣው፣ ጭራሽ ሀብሉን ሲመኙ ፎቶግራፉ እንደጠፋ ሲያውቁ አቶ ኖላዊ በጭንቀት እየተዋጡ ህመማቸው እየጠና ሰናባቸው ሄደ። ሆኖም ለእሷ መግለጽ ግን አልፈለጉም ነበረ። ግን ምን ያደርጋል በሽታ አትምጣ ቢሎት አይቀርምና መጥቶ ገዝግዞ ጣላቸው። ይህ ጊዜ አሁን ይቺ ልጅ በቃ የቤተሰቦቿ ነገር አለቀ ማለት ነው። ከቤተሰቦቿ ጋር ከዚህ በኋላ አትገናኝም ማለት ነው እያሉ ራሳቸውን መጠየቅ ጀመሩ። በዚህ ምክንያት ነበር የታመሙትና ሆስፒታል የገቡት። አሁን ወይዘሮ ሚላት እንግዲህ ትኩረት አድርገዋል። ቀስ በቀስ ነገሮችን እያጣሩ ይደርሱበታል ብለን እናስባለን። ለዚህ መገዛ ሰላምና ምላሴ ከጎን እንደሚቀሙ እንደሚቆሙላት ለሀና እርግጠኛ ነን። እንግዲህ ምን ይውጣቸዋል? ወይዘሮ ባዩሽ በ50 መማይረባ 50 ሺህ ብር እንግዲህ ጓደኛ ጓደኛዬ ናት ያሏትን እውነተኛ ጓደኛቸውን ሊያጡ ነው። ትንሽ ነገር ካገኘች አትለቀንም ያሉት ነገር ሳይውል ሳያድር አሁን አይኑን አፍጥጦ መጣባት። ሆኖም ግን እኔ አሁንም ባዩች ልሀና ትተኛለች ብዬ አላምንም። የሆነ ነገር አስባ ትመጣለች የሚለው ነገር አእምሮ ውስጥ አለ። እናንተስ እንዴት ታደርጋላችሁ? ምክንያቱም ፎቶግራፎቹን የእኛንን ብለውም ሊያምኑ ይችላሉ። አሁን የምስሏ ያለው እና የልጅነት ምስሏ የሀና አንድ አይደለም። አቶ ኖላዊ ነቅተው መናገር አለባቸው ነው አንደኛ ምለው፣ ሁለተኛ የደም ምርመራው ስለሆነ ትልቁን ሚና የሚጫወተው አሁን እሷን እንግዲህ አንድ ነገር ማድረግ ነው ያለባቸው። እሷ ደም ምርመራውን የማሰጥበትን መንገድ ወይንም እሷ ደም ምርመራውን ከሰጠች የደም ምርመራው ውጤት የሚቀየርበትን ሁኔታ ሊሰሩ ይችላሉ። ሆኖም ግን ከዚህ በፊት ሀና ደም ምርመራ ሰጥታ ከሰላም ጋራ ደሞ አንድ መሆኑን በሆስፒታል የተረጋገጠ መረጃ አለ። ይሄንንም ወይዘሮ ባዩሽ አላወቀችም። ያላወቋ አለቁ ነው እና እስኪ አሁን ደግሞ ተምቹ እውነታውን አውጥቶ እንዴት ከዛ ቤት እንደወሰደ ከዚህ በኋላ ግልጹን ይናገራል ብለን እና ምክንያቱም ጆሮ እመለስልሃለሁ ገንዘቡን የት እንዳመጣው ትነግረኛለስ ብሎ አስጨንቆት ነበር ሄደው ምክንያቱም እንዳት ከሰዎች ገንዘብ እንዳትወስድ መርዳትን ስንረዳታለን። ግን እኮ ዙሮ አዩንም ሲል ዙሮ አዩንም አላዩንም፣ ለሀናዬ መድረስ አለብን። ግን ከሰዎች ዘርፈ ሀምተ እንዳሰጠኝ ሲል አስጠንቅቆት ነበረ። ከዚህ በኋላ እንድታቆም ብሎትም አስጠንቅቆት ይህንን ነገር በመስራቱና ይህ በኋላም ከጆሮ ጋር እንደሚጣላ እና አቶ ኖላዊም ይህንን ድርጊት በመፈጸሙ በጣም ነው የሚያዝኑበት። ያም ሆነ ይህ አሁን በሆስፒታል ላይ ራሳቸውን አውቀው መንቃትና ታሪካቸው መናገር አለባቸው። ታሪኩን ማወቅ አለባት ወይዘሮ ሚላትም ኖላዊ ጋራ ትስስሯን ቀጥላ እሳቸውንም ባላት በሌለ ገንዘቧ አሳክማ ማዳን አለባት። ሀናንም መጠበቅ ይኖርባቸዋል። አሁን ይህ ነገር ተነቅቷል ብለው ከተደዋወሉ ሀናን አንድ ነገር ለማድረግ ስለሚያስቡ እንዳትሆን መበርታትን የመሰለ ነገር የለም። እንቀጣይ ደግሞ ምን የሚመጣ ይሆን እያልን ሁላችንን በጉጉት ጠብቀናል። ሀና ፈጣሪ ይርዳትና ቤተሰቦቿን በቅርብ ቀን ተረጋግጠል ጋግጦላት፣ አግኝታ የምትቀጥል ይሆን። ወይዘሮ ባዩሽ እና እርግብም እንግዲህ ወደ እስር ቤት ይወርዳሉ ማለት ነው። ይህ ነው እንግዲህ ለሰው ልጅ የራሱን ትቶ የሰው ሲመኝ መጨረሻ ውድቀቱ ይሄ ነው የምንማርበት። አንድ ሰው ጓደኛ ሁና በሰላም ቀርባት እንድትሰጣት ብታደርጋት፣ ወይዘሮ ሚላት ለእሷ አምሳ ሺ ብር ቀርቶ ሌላም ገንዘብ ብትሰጣት ትችል ነበር። ወይዘሮ ባዩሽ ግን ሙሉ ድርጅቱን ወደፊቷ ወደ ቤቷ እያመጣች እስከ መኪናዋ ገልብጣ ወደ እሷ ዙራ ያ የነበረችበትን በፊቱን የድህነቷን ህይወት እንድትቀውናነብ ለማድረግ እንደመንዳቀደች ታስታውቃለች። ግን እንግዲህ እውነት ይፈርዳል። ስለዚህ ውድ ተመልካቾች በጣም ያሳዝናል። አሁን በዚህ ስራ ላይ የተሰማሩት ከተምቹ ጀምሮ ጓደኛው ከጓደኛው ጀምሮ ወይዘሮ ባዮሽ እንዲሁም እርግብ በቅርብ ቀን መያዝ አለባቸው። እነሱ ካልተያዙ ሀናም ሆነች ወይዘሮ ሚላት ሰላም የሚተኙበት መንገድ አይገኝም። እና ዋናው ትልቁ ነገራችን ግን አቶ ኖላዊ ከአይሲዩ ክፍል አገግመው መውጣት ይኖርባቸዋል ነው ይህ ነገር ግዴታ ነው። ከዛ በኋላ ነው እንግዲህ ነገሮች በሂደት የሚሄዱት። አሁን ሀናራሷን መቆጣጠር አቅቷታል። ስለ አባቷ ማሰብ እንጂ ጭራሽ ስለ ዛኛውን የቤተሰብ ፍለጋ የሚለውን ነገር አቋርጣው ልቧ ወደ አባቷ አዘንብሎባታል። አዎ አባቷ ሁለመናዋ ናቸው፣ ለእሷ ከዚህ ደረጃ ያደረሷት። ከዚህ በኋላ የሚመጣው ቤተሰብ እሷን ምንም ያህል የሚያስደስታት እንዳልሆነ ተደጋግማ ተናግራለች። ያው የማንነት ማወቅ ግዴታ ስለሆነ ብቻ እንጂ እሷ አባትና አባቷ ነው ለእሷ። በተለይ አንድ ልጅ ወልደሽ ልጆች ወልደሽ አሳቂፊኝ እያሏት የነበረውን ነገር ለሳቸው አንድ ደረጃ ባለመራመዷም ጤናቸውንም ስላልተንከባከበቻቸው በጣም እየተበሳጨች እና እየተናደደች ትገኛለች። እንግዲህ ውድ ቻናል የተከታታዮች ሀና እንግዲህ ሰላሙን ይፍጠርላት እያልን የዛሬውን በዚህ ተሰናብተናችኋል። ቀጣይ ምን ይመጣል የሚለውን አብረና ያለን ላይክ ሸር እያረጋችሁ አበረታቱ።